መጥፎ ሰው ይመስላሉ። ምክንያቱም ያለው ሁለት አይነት ጭንቅላት ሰው ያለው ውስጥ ያለው መንፈስ ባይዘው ይረብሻል። አንዳንዴ ሶፊ ገብቶ እነቤት ይሄ ልጅ ከብዙ ነገር አውጪው ከብዙ ለብዙ ነገር አብቂልኝ፣ ክርስትና ተነስቶ ወደ ኦርቶዶክስ ቤተሰብ እንዲመጣ አርጊለት ነው

በላ፣ ሶፊ መጽሐፍ ቅዱስ። አይ አይደለም፣ ለዛ ነው እኮ ዝም ያልኩህ። ማለት ሶፊ እና አባቴን እኔን የወለደች እናቴን በጣም ማከብራት ክርስቶስን ነው የወለደች እናቴን ደግሞ ማለት ነው ክርስቶስን እኔ እንዳውቀው በእሷ ተገልጾ እንደመጥቶ እንዳውቀው እንዳመልከው እንድኖር ያደረገኝ ሰውዬ አባቴን የወለደች ናት። ለዛ እሷ መጀመሪያ ከእሷ ነው የምንነሳው ምንም ነገር አሁን ለምሳሌ ነው ያለም ቆይ ልቀበል፣ እመቤቴ ማለት ምን ማለት ነው? ትርጉሙ እመቤቴ ማለት እንደ እንደ ለበንደ ራስ እመቤቴ ማለት የኔ የሁሉ ነገር እንደማለት ነው። የሁሉ ነገር ማለት ነው። እኔ እንዴት እንደተረዳው ይዞ አላውቅም። እኔ ራሴ ነው የምልህ። ደምስ ቅብኝ አለኝ ማርያም እንደማለት ነው። እማታውቀው እንደምታወራው። እመቤቴ ማለት ምን ማለት ነው? ትርጉሙ አንተ ጋር

እመቤቴ ምን ማለት ነው? አሁን አሁን ነገርኩህ። ምን ማለት ነው? ንግስት ማለት ነው። አንተን እያየው አሁን አንተን እንደገና ድገም። እንደገና አሁን ሌላ ደሞ በል አሁን። ሁለተኛ እመቤቴ ማለት ምን ማለት ነው? ለምንድን ነው እመቤቴ? ንግስት ወይ ደግሞ የተከበረች ማለት ነው። ምንም ኮቤት ላይ ምን የማይታወቅ ነገር ነው? ጸልዬ፣ አሁን እመቤቴ ብለህ ቀጥል፣ ትርጉሙን እሺ፣ ይቀጥል አንተ ጸልይንስቀ ስለማልችል ብዙ ጸልዬ ደስተኛ አይደለም። የመቤቴ ስም ጠራ እመቤቴ ምን ማለት ነው አልከኝ ሳስረዳኝ፣ ደግሞ አሁን ደግሞ ሌላ አሳባት አመጣለሁ። ያው ዘገብከኝ እኮ ነው። እሺ፣ በቅድስት አርሴማ ምን አለ አምናለሁ። እስቲ ቅድስት አርሴማ ሃይማኖት ናት? ቅድስት አርሴማ እ ማለት ብዙም ማለት፣ እኔ እኮ ክርስቲያን ኦርቶዶክስ መሆኔን አውቃለሁ እና ብዙ ምን ነው ጠልቄ ስለቤተሰብ አላውቅም፣ ግን ኦርቶዶክስ መሆኔን አውቃለሁ። አላነበብህም ምንም ነገር አላነበብህም መልስ የሚያልፈልገው እሺ ኪዳነ ምህረትስ ማናት እናቴ እመቤቴ ማለት ነው እኮ ማናት ኪዳነ ምህረት እመቤቴ አልኩት እኮ እመቤቴ አልኩት እ ኪዳነ ምህረት ማርያም እመቤቴ ማርያም ማርያም ስላልሰማኝም ድንግል ማርያም ዛሬ ማይሆን ጥያቄ ድንግል ማርያም እና ኪዳነ ምህረት አንድነታቸው ድንግል ማርያም አንድነታቸው እና ልዩነታቸው ምንድን ነው? አንድነታቸው እና ልዩነታቸው ምንድን ነው? እ ማርያም ማርያም ምንድን ነው ልዩነት አላቸው? አንድ ናት እኮ ምንም ልዩነት የላት? እኮ ኪዳነ ምህረት እና ማርያም ልዩነታቸው፣ ልዩነት የላቸውም አንድ ናቸው።

አለ አንተ ውስጥ ድንቡሽቡሽ ብሎ ቁጭ ብሎ አልፈለገ፣ እንደ ቁጭ አለ። በምን ጉዳይ ድንቡሽቡሽ ብሎ በኮሜንት? አዎ ኮሜንት የምርት ጥያቄ ልደግ፣ እስኪ ማለት እኔ ብዙም አላቅም፣ ስለ ክርስትና ብዙም አላቅም። ግን እንድታሳውቀው ይፈልጋል። ግን ጥያቄ ልደግ። እሺ፣ ድንግል ማርያም አማላጅ ናት ስል በቀደም ለምን አስጠኝ? አማላጅ ናት ስል መጽሐፍ ቅዱስ አይደለም። አሁን ማስረጃ አምጣሽ። መጽሐፍ ቅዱስ ይመስላል። መጽሐፍ ቅዱስ ያለ መጽሐፍ ቅዱስ እኔ አንተን አማለደች ይኸውልህ፣ የሚናገር እንደ እግዚአብሔር ቃል ይናገር ነው። አንተ ጋር ያማለደችበት መጽሐፍ ቅዱሳይ ማስረጃ ካለ አምጣን ያልኩት፣ ከመጽሐፍ ቅዱስ ውጭ የምታወራው በሙሉ ከንቱ ነው፣ ከንቱ ነው ማለት ነው። እኔ ምን ተፈጠረ መሰለኝ፣ ያቄል ደገ ስለማይገባኝ እኒያው ድንጋይ ብጠይቅ ድንጋይ መልስ አይመለስልኝ፣ ጥያቄ ድንጋይ አይመለስልኛል፣ አይመለስልኝ። ሶፊ ለምሳሌ ሶፊ ምን ሶፊ አዲስ አበባ ውሰደኝ ብለው ሶፊ በገንዘብ ሊወስደኝ ይችላል አሳፍሮ፣ ገንዘብ ግን ሶፊ ከዛ እዛ እንደሚሄድ ወይ እንደሞት እንደማልሞት ያውቃል። አንተ አልተዋጠልህም? ኦኬ ግን እኔ ደሞ አዲስ አበባ ልሄድ በኮንፊደንስ

አንዱ ልጅ ውለችና ትኬት ተቆርጦልሃል፣ ስምህ ላከልኝና፣ ማለት እቺ የመር ቁም ነገር እያወራሁ ነው። ደስ ብሎ ነው እየሰማሁህ ነው። እና ከተፈቀደ አማላጅ ማለት ይሄ ነው። ቢያንስ እኔ ጨካኝ አይደለች ሩሩ ናት። ይሄ ልጅ ይገባዋል ብላ ነገረች። ልጇ ነገረች፣ ልጇ ደሞ ምን ማን ነው ግን አሁን እንደዚህ አይነት ትምህርት ያስተማረ? ትምህርት ሰው ለምን አስተማረ? አሁን እናቱ አሁን ለምሳሌ እኔ አንተ እናት ሶፊን እንደዚህ እንዳደርግልኝ ለምኝልኝ ብላት፣ አንተ እናቴ ከመጣ አንተ እንደዚህ እንደዚህ አድርግልኝ ሶፊ ብል እናቴ አታደርግልኝም? ሶፊያ አይሰማም፣ እየሰማው ነው። እና አሁን የምትለው ራሱ አልተዋለ። የአብዛኛው ጊዜ ስለማታምላት ነው። ደግሞ ካልእሷ ምንም ነገር የለኝም፣ በቃ አፌላለች።

ዞር አርግ ካልኩ ማድረግ ነው በቃ። አስፈራርተ ነው ወይስ ዝም ኖርማል ዞር ማድረግ ነው? ኦኬ ዞር አርግ አልገባኝም። አባባሌ በምንድን ነው ዞር ማድረግ የምትለኝ? እኔ እኮ ያስረዳው ለምን አልቀኛረ። አስረዳው፣ አሳየው። ምንድን ነው ታደርግ? ዞር ባታ አረግ ኖሮ የሚደርስብን ነበርኩ ማውቀው ያለዛ ምን አለኝ? ያለሳ ምን አለኝና ምን መሄጃ አለኝ ነው? አንተ ስፖርት ለምሳሌ ትደበድበኝ ነው? ሶፊ ሶፊ እንደመጣ አንተ ጋር አዲስ አበባ በሐሙስ ነው መጣው። አንተ ጋር እመጣለሁ ወይ በድንግል አትቀልድ። ያ እግዚአብሔር ሶፊ ይቀራ ይቀራል፣ እንጂ አትመጣብኝ። እንዳመጣብኝ አዘጋብኝ። በሷ ግን ማን እሷ ለኔ የህይወትቴ የመጨረሻ ከስቃይ ያወጣችናል። ከስንት ነገር ቤት ውስጥ ያለው ይሄንና ይሄ ብቻ ያለው ሌላ ምንም የለም። አንተ ጋር ስመጣ እሷ ጀመጣ አንተ ጋር ስመጣ አይ እኔ እኮ ለምን መሰለህ? አሳዝነኝ እኮ ነው። በምን አሳዝንኩ ነው? ምንድን ነው አሁን ያረከው? ምንድን ነው ያረከው?